ሰላም ሰላም፣ ጤና ይስጥልኝ ውድ ደንበኞቻችን እንዴት ናችሁ? ያው እንደተለመደው ኢትዮ ቴሌኮም እና ብሔራዊ ሎተሪ አንድ ላይ ነው የሚሰሩና እንግዲህ ኢትዮ ቴሌኮም በዓላት በመጡ ቁጥር ለደንበኞቹ በርካታ ሽልማቶችን ይዞ ይመጣል። አረፋ መጪው አረፋ በዓልን በማስመልከት ይዞላችሁ የመጣውን እድልና ሽልማት ልናሳውቃችሁ ወደናል። አብራችሁን ቆዩ ደንበኞቻችን። እንግዲህ ዋናው የሽልማታችሁ ምንጭ ከውጭ ሀገር በቴሌብር አካውንታችሁ ገንዘብ ስትቀበሉ ሲላክላችሁ ነው። ስለዚህ የሚያስገኟችሁ ሽልማቶች ምንድናቸው? ዋነኛው የገባላችሁትን ገንዘብ አስራ ሶስት ፐርሰንት ጭማሪ ኢትዮ ቴሌኮም ይከፍላችኋል። አስራ ሶስት ፐርሰንት ጨምሩ፣ አንዱን ዶላር በመቶ አርባ ስምንት ብር ይመነዝርላችኋል። የገባውን ማለት ነው ሌላኛው ደግሞ የእድል ጨዋታ ነው። የሚሰጣቸው የተለያዩ በርካታ ሽልማቶችን የሚያስገኝ የእድል ጨዋታ በማሽከርከር ማለት ነው። እሱን ቀጥሎ እናያለን። እንግዲህ ከውጭ ሀገራት ወደ ቴሌብር ብር ለማስተላለፍ የምትጠቀሙባቸው የውጭ ሀገር የቴሌብር ሐዋላ መንገዶች እንደምታዩት እነ ቪዛ ቱኒስ፣ ኦንፍሪክ ድሃባሽ እና ሌሎችም አሉ። ከእነዚህ ነው የምትቀበሉ። እንግዲህ ይህን ስትቀበሉ የእድል ጨዋታ ይፈቅድላችኋል። በዚያ ውስጥ ያሉ የአረቢያ አስቤዛ፣ አረቢያ መጅሊስ፣ በግ እና ጥቅሎች እስከ አምሽ ብር ነው እስ እያንዳንዳቸው እናያቸው። ያው እንግዲህ ከድል መጫወቻዋ ላይ እንደተዘረዘረውም በዚህ መልኩ ስናያቸው ሆሊዴይ ጊፍት ኢንክሉድ ብሎ 15 አረቢያን መጅሊስ ለሽልማት ቀርበዋል። እያንዳንዳቸው ዋጋቸው መቶ ሺህ ብር ሀያ በጎች የእያንዳንዳቸው ዋጋ 15 ሺህ ብር የሚያወጡ 50 የበዓል አስቤዛ ጊፍት ይላል 10 ሺህ ብር የሚያወጣ። ሌላው ደግሞ 5 ሺህ ብር ለ300 ሰዎች ተዘጋጅቷል። ሌላው ሞርዛን 6000 መንዝሊ አንድ ጂቢ ኢንተርኔት ከ6000 በላይ ለሆኑ ሰዎች ወራዊ ተዘጋጅቷል። እንግዲህ ከምንዛሬው ውጭ ስታሽከረክሩ ነው እና እነዚህን ሽልማቶች የምታገኙ ለማሽከርከር ምን ያህል እድል ይሰጣችኋል? ምን ያህል ብር ሲገባላችሁ ነው? እንግዲህ ከውጭ ሀገር ብር ሲላክ ያ የተላከው ብር በኢትዮጵያ አስራ ሶስት ሺህ ብርና እዚያ በላይ መሆን አለበት። እሺ ከአስራ ሶስት ሺህ እስከ አስራ ዘጠኝ ሺህ አንድ መቶ ዘጠና ዘጠኝ ብር ከሆነ አንድ ጊዜ ነው ማሽከርከር የምትችሉ፣ አንድ እድል ነው የሚሰጣችሁ። ከአስራ ዘጠኝ ሺህ ሁለት መቶ እስከ ሀያ አምስት ሺህ አምስት መቶ ዘጠና ዘጠኝ ብር ከሆነ ሁለት እድል ይሰጣል። ከ25600 በላይ ከሆነ ደግሞ ሶስት ጊዜ ነው የማሽከርከር እድል የሚሰጣችሁ።